ምን እያዩ ነው? ደህና ነዎት? ሰላም ነዎት? ጋሽ መድረክ ላይ ነው ያሉት። አላወቅም። እዚህ ነው። እንዴት ነዎት? ዛሬ ቅባት ፈልገው ነው የመጡት? በጣም በጣም። ለብዙ ዘመን የምጸልይበት ስለ ዓይን መከፈት። እኔ ቸርች ነው የምመራው። ብዙ ጊዜ ስለ ዓይን መከፈት ጸል ነበርና አንድ ሰው ነው ዛሬ እዛ ጋር ሂድ ብሎኝ በጣም ዓይን እንዲከፈት ትጸል ያለ ቸርች ነው የምትመራው፣ ለረጅም ዘመናዋ ው አለው ግን እንደ ዛሬው አይነት አኖንቲ አንተ እየሰበክ ጌታ ሆይ ፕሌስ ባክ ዛሬ ሳልካፈል ይህን ቅባት አልወጥ እና ያየሁት ነገር ምንድን ነው? ኢየሱስን አየዋለሁ። ይዞኝ ትልቅ ገደል አለ ኢየሱስን አየህ? መጀመሪያ አዎ። ትልቅ ገደል ጋር ስደርስ አትፍራ ላይ ይለኝና፣ እሺ። ፈረስ ላይ ያወጣኛል። እሺ። ያን ገደል ከተሻገርኩ በኋላ ማንን አገኛለሁ? በፉጨት እያፏጨ እነዚህ እነ ፒተር አስራ ሁለቱ ሐዋርያት ይዘው ይሄዳሉ። እነ ጴጥሮስን፣ አዎ። ሲሄዱ ያፏጫል። ሲያፏጭ ፒተር ይመለሳል። እሺ። በኋላ ፒተር ሲመለስ ተቀበለው ሲለው፣ ፒተር ፈገግ ብሎ ወደ እኔ ይሮጣል። ጴጥሮስ፣ አዎ። ሲሮጥ ፊት ለፊት ላይ ደግሞ እንደዚህ ፖል ይመጣል። ይሄ ደግሞ ጀግናው ልጄ ነው። ከዚህ ሰዓት ጀምሮ ከዚህ በፊት ነግር ያለው ከነሱ ጋር ነው የምሰራው። ይህን ገደል ዳግመኛ ወደኋላ አትመለሰውም፣ አታየውም ይለ አለ። እንደዚህ ሄድ ቀጥሎ መጀመሪያ እዚ ጉባኤ አንድ ነገር አይ ነበር አራት ሰዎች አየው። ኤልያስን ያለው በጣም ከነፍሴ ጋር ጥብቅ ያሉ ሰዎች ኤልያስና ኤልሳ ናቸው። በስብከቴ ሁል ጊዜ ሁል ጊዜ እግዚአብሔር ሲነግረኝ ነብይ ያለ ኩሽ አይበላም። ኢቭን ኤልሳ ከሞተ በኋላ እንኳን ሰንበዲ ሞቶ ላው ላይ ሲጣል ብድግ ብለዋል። እንደዚህ አይነት አኖይንቲንግ ነው የምፈልገው። ስ ዛሬ አገኘሁት። እሱ እየሰበከ እኔ ሰውነቴ እየተቃጠለ እዛ ጋ ቆምኩት፣ ቅድም ገና እና እነዚህ አራት ሰዎች አንደኛው እስጢፋኖስ ነው። እስጢፋኖስ፣ ኤልሳ ኤልያስና ፊሊጶስ እና አኖንቲንግ ይዘው እዚ ጉባኤ አያቸው እና ማለ እየሰማችሁ ነው እያለ ያለውን ግን ሰው ላይ እየፈሰሰ ያኖንቲንግ ይሄ በር አይዘው ህዝቡ፣ የተቀመጠ ህዝብ ያኖንቲንግ ሲነካው፣ በዚህ በር ይሄዳል፣ አንዱ በዚህ በር ይሄዳል፣ በዚህ በር ይሄዳል። ሀው እንዴት ነው ትላለህ? ግን የመጣው አኖንቲንግ ይሄ ነገር ሊይዛቸው አይችልም። ከተማ የሚያፈርሽ ቅባት አላሳ ካታራ ሻካታያ እነ ስጢፋኖስ ጉባኤ ውስጥ አሉ። እናንተ ዛሬ እየወደቀ ያለው ቅባት፣ ያ ቅባት እኮ ነው በኢየሩሳሌም ውስጥ የጀመረ ያ እሳት። አሁን በኢትዮጵያ ምድር በክርስቶስ ተምሳሌት ቤተክርስቲያን በዚህ ጉባኤ ውስጥ ይህ ዘይት እየፈሰሰ ነው። እነ ስጢፋኖስ ካሉ ይህ ቅባት እናንተ ላይ የመጣ ነው። እነ ኤልሳ ካሉ ይህ ቅባት እናንተ ላይ የመጣ ነው። አዎ አጥር አይገድባችሁም፣ ሰዎች አይገድባችሁም፣ የትኛውም ነገር እናንተን አይገድባችሁም። ይህ ክብር በእናንተ ላይ ፈሰሰ። አራቱን እዚህ አየሃቸው? አራቱን አየሁ። ቀጥሎ ደግሞ በጣም ሂውጅ የሆኑ እንጅሎች ይገባሉ እና ይሄ ቤት ኦልሬዲ፣ ይሄ ቤት ጣራ የለውም። በጣም አረጃጅሞች ናቸው። ይገቡና እኔ ይሄ እግሬ ከዚህ በታች ይነቅለውና ከውስጡ ያፈስንና ይተክለዋል። ከብዙ ሰው ደግሞ እንደዚህ አንጎሉ እንደዚህ መላእክቶች እያደረጉ ነበር፣ እየጠረጉ ውስጡን እየጠረጉ ይገጥማሉ፣ ውስጡን እየጠረጉ ዛሬ መላእክቶች ገብተዋል። ጉባኤ ውስጥ ነገርካቸው። እኔም አገለግልበት የምቆምበት ቦታ ሁሉ የእግዚአብሔር መንግሥት በአካል ነው የሚቆመው። ስለዚህ ዝግጁ መሆን አለባቸው። እመኑኝ አላወቃቸውም፣ ግን ብዙ የዛጉ ነገሮች በአዲስ ይቀየራሉ እመኔ ብዙ ብዙ ብዙ ብዙ የማጠብቋቸው ታምራቶች ቤታቸው ይወለዳሉ። ቆይ ቀጥልልና ሲጠርገዋሉ ሌላ ሰርጀሪ እያረጉ ከሰው ላይ ቆሻሻ እንደዚህ ከሻው እንደዚህ ሆዲ ቃለ ሁሉ ሰርጀሪ ያደረጋሉ። ሰርጀሪ እያረጉ ያወጣሉ። አዳዲስ ነገር ሲተኩ አያለው። ምክንያቱም ሄቨን ላይ ብዙ የሚቀየሩ ነገሮች አሉ። አይን ይቀየራል፣ ጉበት ይቀየራል ማለት ነገር ሰው ላይ ሲቀይሩ ያሉ ቀጥሎ፣ የመጨረሻው የሚገርመው ግን አሁን እኔ ዛሬ ነው ያየሁት። ይህም ፕሮፌት፣ እና ከአፖስትል ታምራት ጋር ምን እንዳለው ባላቅም፣ አፖስትል ታምራትና አንተ ነጭ ልብስ እንደዚህ አብራችሁ ለብሳችሁ፣ እጁ እጁ እጅና እጅ እንደዚህ ተያይዛችሁ የሚያስለቀቃችሁ እስከ ማይ ወደ ሌላ ዳይመንሽን ኤንጅሉ እየመራ ሲወስዳቸው የሆነ ክብር እዛ ሲጄ ውስጥ የሆነ ክብር እየሸተተኝ ነው። በነገራችን ላይ ኢትዮጵያ ምድር ያልተጠቀመችው ሰው ቢኖር ሁሌ የሚሰማኝ ሁሌ የሚሰማኝ ሰው ቢኖር ሐዋርያው ታምራት ነው፣ ሲጄ ማለት ነው። እጅግ በጣም ብዙ ሰዎች ሆሊ ስፒሪት ኢንካውንተር እንዲያደርጉ ካለው ረሀብ የተነሳ እንዴት ማለክ ሳይው በጣም ረሃባሉ። ግን ብዙ አልተጠቀሙ ነው። አለም እየተጠቀመው ያለው ትልቅ በጣም ትልቅ ነገር ያለው እና ብዙ ሰዎች ሲያገኙ ምንድ የሚያገናኝ ይሉኛል። እሱ ብቻ አይደለም አገልግሎታችን ሆሊ ስፒሪት ስለሆነ ነው። ኢንካውንተር ስለሆነ ነው። አግኝቸው አላቅምን የሱና አንድም ቀን የኢንካውንተር አገልግሎት በጣም ውስጥ እሱ ረሃብ ስላለው ነው። ኢትዮጵያ ውስጥ ያ የመንፈስ ቅዱስን መገኘት የኢየሱስን ፊት ሳያወራ አይቀርም። ሰምታችሁ ታውቃላችሁ አይደል? ረሃብ አለው፣ ግን ብዙ አልተጠቀመውም። እንደውም ታገል ነው፣ በጣም አደከም ነው። እንደውም ግን አንድ ነገር ይሆናል። አሁን ዝም ብሎ አይደለም ቼን የሚፈጥረው እዚህ ቁጭ ብሎ እጅ ለእጅ ሲያያይዝ ዝም ብሎ አይደለም። ኢትዮጵያ ምድር ላይ የሚነሳለ ብዙ ዘመን በጓዳው ያለቀሰው ነገር ይሆናል። ግን ኢትዮጵያ ምድር ላይ አሁንም ከየከተማው እንደዚህ አይነት ክብር ይፈነዳል። ማንም ሊቋቋመው የማይችል የመንፈስ ቅዱስ እሳት ማንም ሊቋቋመው የማይችል የፊቱ ብርሃን ከያለበት ስፍራ እየተፈለቀለቀ ይወጣል። እመኑ። ማንም የማይገድበው ትውልድ እየተነሳ ነው። ይህ ቅባት እጥፍ እየሆነ በኢትዮጵያ ላይ ይነሳል። አዎ፣ ይህ የእግዚአብሔር ክብር ነው። ኢትዮጵያ ላይ መጣው። ከዚህ በፊት እዚህ መተታቀለ በፍጹም መሳሪያ ነው። አሁን ሰውነት ደከመ። ቆሜ ነው የጨረስኩትና ምክንያቱም እኔ በእጄ ሽባ ሲተረትር አይቻሉ ሙታን ሲነሳ አይቻሉ። ማታ አገልግሎት ረጅም ዘመን ሀያ ዓመት እንደዚህ አገልጋይ ያለው ሐዋርያ በጣም ረጅም ዘመን ያገለገልኩት፣ ግን ዛሬ ስመጣ የሆነ ስፒሪት ተቺ እንደሚያደርገኝ በቃ ቆሜ አውቅያለሁ። በቃ ገና እሱ ሲጀምር ከውስጡ የሚወጣው ቃል ራሱ በቃ እኔ መቆም አቃተኝ እና ዛሬ ጌታ ሆይ በቃ ሳልን ዛሬ ዓይኔ ሳይከፈት ለብዙ ዘመድ እንደዚህ ለብዙ ዘመድ በቃ ዓይኔ ሳይከፈት ዛሬ መውጣት የለብኝም። ይህን ቅባት ኢምፓርት ማድረግ አለብኝ ስል ከዛ በኋላ እስጢፋኖስን ካየው በኋላ እዚህ ጋ አንተ በጸለ ስትጀምር ነው መቆመቃት ምንድን ነው ላለው ቃሉ መንፈስ ቅዱስ ልምመቆመቃት ከዛ በኋላ

ለብዙ ዘመን የሚጸልየው ኢየሱስን ስለማየት ነው። ኢየሱስን አየ። እሱ ብቻ አልቀረውም፣ እነ እስጢፋኖስን አየ። አሁን ይሄ የሚነግረን ነገር ሁሉ በህይወት ዘመኑ ሁሉ የነበረ ረሃብ ነው። ባይዘወ አደለም፣ በጣም ረሃብ ነው። እዛ ነው እግዚአብሔር ሲመጣ ክፍት ያደረገ እናስገባው የመጣው ትክክለኛ ቦታ ነው። ይሄን ቅባት ደግሞ ይዘት ሄዳል። ከዚህ በኋላ ስግል ደግሞ በዚህ ክብር ታገለ። ስለዚህ ዛሬ ላይ ላይ የሚሰራው ቅባት በእጥፍ በእሱ ላይ እንዲያልፍ ጸልያለሁ። ከዚህ በኋላ የሚያገለግላቸው ቀሪ እድሜዎች ሁሉ የክብር ይሆናሉ። እሱ ሲቆም እግዚአብሔር ደመና አብሮት ይቆማል። እሱ ሲቆም እግዚአብሔር ኃይል አብሮት ይቆማል። ከባድ የሆነ ሪቫይቫል በህይወቱ እንዲነሳ ጸልያለሁ፣ ጸልያለሁ፣ ጸልያለሁ። ይህን መጎናጠፊያ፣ ይህን ቅባት፣ ይህን ኃይል፣ ይህን እሳት፣ ይህን ክብር በሱ ላይ

አሜን የታካንተ ጋር ነው። ብዙ ምስክርነት ነው ይዘህ የምትመጣው። ተባረክ፣ ተነስ። ደህና ነህ። እግርህ ብዙ ሳቆመህ እንዳልሰማህ ደከመህ ጠዋቱ ከባድ ነው። እጥፍ ነው። እግረም ቢያለ አጋሽ እግረም ቢያለ ይሄ እሳት ወድቆበታል። ከዚህ በኋላ አንተ ስትቆም ባቢ ጮኸዋል። አንተ ስትቆም የተቆፈሩ ጉድጓዶች ይደፈናሉ። ለብዙ ሰዎች በረከት ትሆናለህ። እግሮችን እኔ ያዛለ ከዚህ በኋላ አይችልህም። እሳት በዚህ እግሮች ላይ ገብተዋል። ኃይል በዚህ እግሮች ላይ ገብተዋል። የብርታት ክብር በዚህ እግሮች ላይ ገብተዋል። ጌታ ሆይ፣ አመሰግንሃለሁ። ሰውነቱ ሁሉ አቅም ያገኝ በኢየሱስ። አሁን ተነስ። በቆምክበት ስፍራ ሁሉ የእግዚአብሔር መገኘት ከአንተ ጋር ይሆናል። ሰጠው። ለጌታ ጨብጨሙ። ኢየሱስ